ወልቃጆቻችን እንደናችሁ እንደምናመሻችሁ፣ አሁን ወሳኝ የሆነ መረጃ እየላችሁ መጥቻለሁ። እስከ መጨረሻው እንድተካተሉ እንላለሁ። ይህ መረጃ እንግዲህ ምንድነው? ሰሞኑን የምስራቅ ዝዋና አዛጆ ነው ሌተናል ጀነራል ማማር ተሰማ ነው። ማማር ተሰማ ምንድን ያለው እንግዲህ ሰሞኑን ፋኖ ጋርና ኤርትራ ጋር ተያይዞ የመከላከያ ዋና አዛጆች በተገኙበት ከጀነራልና ኮሮኔሎች በተገኙበት ስብሰባ ማረጋቸው ይታወቃል። ይህ በመረጃቸው እንግዲህ ምንድነው ያ ነሱት አንደኛው በአማራ ፋኖና በኤርትራ ግንኙነት ነው እንግዲህ የአማራ ፋኖና የኤርትራ ግንኙነት በጣም እንዳሰጋቸውና ነገር ግን ሳይደብቁ የተናገሩት ነገር ግን ወደ ሚዲያ ያላወጡት ሚዲያ ላይ እንግዲህ የፔጃቸው ላይ የመከላከያ ፌስቡክ ፔጅ፣ ቴሌግራም ፔጅ እና የተለያየ ፔጃቸው ላይ በኢቲቪና በአሚኮም ጨምሮ እንግዲህ የሚያስተላልፉት መልእክት የአማራን ገበሬ ቤት ለቤት እየሄዱ ክላሹን እየቀሙ እንግዲህ አንዳንድም ደግሞ የሚሊሻ ና አርማ ብተናዎችን ልክ የፋኖ አይነት አለባበስ በማልበስ የማረኳቸው አስመስለው ፎቶ በማንሳት ናቸው። እንዲሁም ደግሞ አማራ ክልል ላይ ያሉት ከአዲስ አበባም ወደ ክልሉ እያመጡ እንግዲህ ሊስትሮ፣ የቀን ስራ የሚሰሩትን ፎቶ መሳሪያ እያሳዙ ፎቶ እያነሱ እንግዲህ ማድረክ ናቸው። መሳሪያቸውን የተቀበል ናቸው። በህብረተሰቡ አንዳንድ ደግሞ ምንድነው በህብረተሰቡ ጥቆመ በህብረተሰቡ በመራን ህብረተሰቡ መርቶን ህብረተሰቡ መረጃ ሰጥቶን ከህብረተሰቡ ጋር ተባብረን እነዚህን ጽንፈኞች ያዝናቸውት፣ ደመሰስናቸው፣ እጅ ሰጡን ምናምን እንደዚህ የሚል ወሬ ያለ ማለት ነው። ይህ እንግዲህ የሚያደርጉ ምንድነው ከአዲስ አበባ ወደ ክልሉ እያመጡ ከአዲስ አበባ ወደ ክልሉ ያመጡ፣ እንዲሁም ደግሞ እነዚህ የቀን ሰራተኞችን መሳሪያ ሰጠው ልክ እንደ ፋኖ አልብሰው ፎቶ በማንሳት ማድረግ ናቸው። እጅ ሰጡን በፍቃደኝነት ያው ሰላምን ፈልገው መጡ ምናምን እያሉ ፕሮፓጋንዳ እየሰሩ ይገኛሉ። ይህ ፕሮፓጋንዳ እንግዲህ ትግራይ ላይ ሲሰሩት የነበረ ነው። ትግራይ ላይም ሲሰሩት የነበረ ነው። ስለዚህ ይህን እያ በማድረግ ፕሮፓጋንዳ እየሰሩና ና በተለይ ፋኖን ከህብረተሰብ ከማህበረሰቡ ጋር ማህበረሰቡን ተስፋ የማስቆረጥ አንዳንድ ደግሞ የፋኖ ታጋዮችን ተስፋ የማስቆረጥ አዝማሚያ ፕሮፖጋንዳ እየሰሩ ናቸው። እነሱ በዚህ ያክል ፕሮፖጋንዳ በሚሰሩበት ሰዓት ግን የአማራ አንድ የሆነ ተመራጭ የሆነ የሚታዘዝ የሚዲያ እንትን ባለመኖሩ ነው እንግዲህ ይህን ብልጫ የወሰዱ ማለት ነው። ስለዚህ በጣም ከዚህ ጋር አትኩረት ተሰጥቶ ሊሰራበት ይገባል። ሌላው ምንድነው ከኤርትራ ጋር ባለፈው ነግረናቸዋል። እንግዲህ ከሶ ሶስት ከሶስት ከአራት ቀን በፊት በለቀቅነው ቪዲዮ ምንድን ነው መንግስት ኤርትራ ጋር አድርጓለሁ መንግስት ኤርትራ ጋር አደርጋሉ ያለው ጦርነት እንግዲህ በአርም ፍለጋ ፍለጋ ሲሆን ሰሞኑን የመንግስት አክቲቪስቶች ሲሉት እንደነበረ ዘመነ ካሴ ሄዶ ነው። ዘመነ ካሴ የጠፋ እንግዲ እያሉ እንግዲህ አንዳንዶች ኤርትራ ሄዶ ነው፣ አንዳንዶች ደግሞ እነ አስረስ ፋኖ ከፋኖ ለማጋጨት ህዝቡን እናስረስ ላይ ከፋኖ ላይ ለማስነሳት እናስረስ እና ዘመንትን ለማጋጨት እነ አስረ ድረስ ስም ደግሞ ወጣው ዘመን የሄደበትን የሆነ እንዲህ ነው ብለው መረጃ ሂንት እንዲሰጧቸው ከመፈለግ አንጻር አክቲቪስቶቻቸው ዘመን አግተውት ነው ምናምን በማለት እንግዲህ ሲያጫጫሁት ነበረ። ይህ እንግዲህ የጠላት ወሬ የጠላት አክቲቪስቶች ናቸው። ይህን በሚሉት በሚሉበት ሰዓት እነሱ ተቀናጅተው ይህን በሚሉበት ሰዓት እና የአማራ ሚዲያ ጨምሮ በኢቲቪ ስለፋኖ ማረከት ሲሰጡ ምናምን እየተባለ በሚነዛበት ሰዓት አማራ አንድ ያማራ ፋኖ አንድ የሆነ ተቋማዊ የመረጃ ምንጭ ወይም ሚዲያስ በአለመኖሩ እንግዲህ ሰሞኑን የሚዲያ ብልጫ እየታየ ነው። እንግዲህ አንዳንድ የአማራ አክቲቪስቶች በሚዲያ በልጠናል ብለው የውሸት ሲነዙ እንሰማለን። ስለዚህ ይህን የውሸት ዜና ከማሰራጨታችሁ በፊት ወደ አንድ መጣችሁ ትክክለኛ እና ትክክለኛ የፕሮፓጋንዳ ስራና ና የመረጃ ምንጭ ሆናችሁ ለትግሉ እንደግፉ ስንል በአክብሮት እንጠይቃለን እንላለን እንግዲህ